አሁን እዚህ ጋር ላይ ራሴም ስነካ ያመኝ ነበር። አሁን በቃ እውነት አይመስለኝም ነበር። እንዴት ነው በቃ እዚህ ቦታ ላይ መሄድ ያለብኝ ብዬ ነው። ያመኛል ምናምን ነገር ካለ ከዚህ ከንገት ስር ጀምሮ ከታች እግሬ ድረስ ይህን ያስነክሰኛል ነው ነሱ አያጤና አንተ አሶሳ ይሄው አሶሳ። ምንድነው የሚያመው? ወገብ ከዚህ ከአንገቴ ስር ጀምሮ ከታች እግሬ ድረስ ይሄን ያስነክሰኛል። ስንት ጊዜ ሆነ ህመሙ? አንድ አምስት ዓመት። እህ ህመሙ መነሻ ምንድነው? የስራ ብዛት ነው የሚሉት። ስራ ብዛት ወገብን ነው የሚያመህ? አዎ፣ ሲጀምረኝ እዚህ እንተ ባቴ ላይ ጀመረኝ። ከዛ እዚህ ወገቤ ላይ እንትን አደረገ ከዛ እዚህ ጀርባ ላይ የሚያዘኝ፣ ከዛ አሁን ቅዱስ አደም አንገቴ ድረስ በቃ እንትን ያደርገኛል። አንዳንዴ እዚህ ራሴ ድረስ ይመጣል። አምስት ዓመት ቆያኩ። ህክምና እየተከታተልኩ ነበር። ጋራጅ ብዙ ጊዜ ህክምና ተከታተያለሁ። ግን ሰርጀሪ ተደረጉልህ ብለው ነበረ ገና ለቲክቶክ ለተከታተለ ነው ታሶሳ አህ ያስማ ነው መጣው ወይ ፕላን አውሮፕላን ለአንድ አመት ያክል ስከታተለ ነበር። ደውለ ነበር፣ አው ብዙ ጊዜ። አሁን ሶስተኛ ቀጠሮ ነው የመጣሁት። ለምን ልመጣ ብዬ በአጋጣሚ ሌላ ለስራ ጉዳይ ምናምን ይጠሩኝና፣ ከዛ ደግሞ ወደዛ እሄዳለሁ። ያ ብዙ ጊዜ እድል አንሰጥም የሰው እድል በጣም ስለሚዘጋ

ተንፍስ ባፈ፣ አሁንም ተንፍሰው። ራክህ አምስት ዓመት የቆየ ህመም ሰልጀሪ የተባለ ወንድማችን አሶሳ ነው ያመጣው። እሺ አዲስ አበባ ተደበቁ እንዳይመስላቸው። ይኸውልህ አንዱ ይሄ ነው። ኤል ፋይቭ ይኸውልህ፣ ኤል ፎር ይሄ ደግሞ ከዚያ ባላነሰ

ተንፍስ ተንፈስ፣ በደንብ ቅድም፣ ስጫንህ ሁሉ ጋር ነው እየተሰማ አሁን ስጫን ደግሞ ንገረን። ግን አይሰማም? ለጠኝነት የቅድሙ ስሜት የለም። የለም፣ ጭራሽ የለም።

ከዚህ ጀምሮ እስከዚህ ድረስ ያለውን እንትን ይገላግላል። የምግብ መፍጨት ችግር፣ የመተንፈስ ችግር፣ ጭርቀትን ይሰናበታል። ተንፈስ። በደንብ ምን ላይ የተሰማ የተያዘው ማለት ነው። አልወጣ ለሞተረ ላይ ቦታ ሲያገኝ ይመጣል። ወደ መስመር ያለው ችግሮች እነዚህ መስመራቸው ደምስጫነ ይሄ ያምህ ነበረ፣ አሁንም ሲያመሃል ይቅርብን።

በጣም ነበር ስራ የምሰራው። እዚህ ጋር አንተ ወገብህ ነው የምትለው፣ ግን ይሄኛው ደግሞ አደጋ ነበር። ሁለት ቦታ ላይ ነው ዲስኩ የተሸራተተው፣ እዚህ ታች ላይ እና እዚህ ጀርባ ላይ እና ሁለት ቦታ ላይ ነው እነዚህ ተስ የሚገርም ነው

እንደዚህ ሰርግ ያመኛል፣ ምናምን ምናምን ነው ነገር ካለ፣ እሺ ተነስ። እንደገና ደግሞ በጣም እቃ ያመኛል። ምን ተነሳ፣ እንደዚህ ማንሳት አልችልም ራስን ጠብቆ እዚህ ጋር እንደዚህ እንችላል። እንደዚህ አትበል። እንደዚህ አንድ ሌላው ከዚህ ደግሞ እንደዚህ አትበል። አንሳ ዘጠና ዲግሪ ማይ ዲግሪ ላይክ ዚስ ፕላስ ከዚህ እንደዚህ አትይ። እንደዚህ እና ጠጋ በል። አየ ምቾት፣ የሚገርም ምቾት ነው፣ ምቾት ነው። በቃ እንደዚህ እንዴ እንዳታረግ እንዳታስበው። ትክክል የሰማ ነው። እንዴ እንዳታረግ እንዴም በፋው ስለዚህ ሁሌ ዘስ ከፈለክ እንደዛ አድርገህ። ችግር ያለው በጣም ገርሞኛል። ቲክቶክ ላይ ሳየው በቃ እዚህ አካባቢ ስትነካቸው በቃ የኔም ህመሙ እዚያ አካባቢ ስለነበረ በቃ እውነት አይመስለኝም ነበር። እንዴት ነው በቃ እዚህ ቦታ ላይ መሄድ ያለብኝ ብዬ ነው። ምክንያቱም በአንድ ጊዜ የሚሄድን ነገር የለም። አሁን እዚህ ጋ ላይ ራሴም ስነካ ሚ አሁን ይል በቃ ኖርማል ነው። ራስን ጠብቅ። ይህን ስፖርት ወይ ደግሞ የምስራው ስራ ይሄን መውጣት የለበትም። መቀንከር አለበት ለዚህ ለዚህ ለዚህ ወገብ ለምናምን ሰፕራይዝ